ዛሬ መሪያም ነው። ሃፒ በርዝደይ ሃፒ በርዝደይ። ኬኩ ታርዳሎይ። ዛሬ እንግዲህ እንደምታዩቸው እነ ቤኪ እየቀወጡት ይገኛሉ፣ እነ ማርክ እየቀወጡት ይገኛሉ ማለት ነው። ወሳኝ ሰው ሄኖክም አለ ማለት ነው። ዛሬ እንግዲህ ቤዛም በትልቁ በልደቷ ቀን ሰርፕራይዝ አድርገዋታል ማለት ነው። ጓደኝነት ይለምለም በእውነት የሰው ደስታ የሚያስደስተው ሰው ደስ ይላል። ና የቤዛ ልደት ነው ልደቱ። ግን ደግሞ ከቤዛ ልደት በላይ እየተደሰቱ የነበሩት እሷን በማስደሰታቸው ሄኖክ እንደገና ማርክና ቤኬ ናቸው የነበሩት። ና በቃ እንደ ህጻን ልጅ እየቦረቁ እየተዝናኑ ነበር። በጣም ትንሽ ናቸው፣ ግን ብዙ ሰው ያለ ነው የሚመስለው። በጣም ትልቅ ሰፊ ዝግጅት ድግስ ያደረጉ ነው የሚመስለው ምናምን ና፣ በጣም ነው ደስ የሚለው በአጭሩ ና ቤዚ የቅመም ቅመማ ቸኮሌቷ እንግዲህ እንኳን ተወለድ፣ ሀፒ በርዝዴ። የልደት ቀን በህይወቴ በጣም የምወደው ቀን ነው፣ በነገራችን ላይ በጣም በቃ። የልደት ቀን ሰዎች ልደታቸውን ሲያከብሩ ራሱ በጣም በጉጉት ነው የምጠብቀው፣ ወይም ደግሞ ሀፒ በርዝዴ ለማለት በጣም ፈጥናለሁ። በጣም ነው ደስ የሚለኝ፣ በጣም የራሴ ልደት እስኪ መስለኝ ድረስ እነዛን ሰዎች ባቃቸውም ባላቃቸውም። እና ለልደት ያለኝ ቦታ ለየት ያለ ነው። እኔ አላቅም ለምን እንደሆነ ማለት ነው። ና ቤዛ እንግዲህ የተወለደችበትን ቀን ምክንያት በማድረግ ተጨንቀው ተጠበው ወጠው ወርደው ተኝተው ተነስተው ተጫውተው ተጨቃጭቀው ተፋጭተው ምናምን እንግዲህ ልደቷን ፕሮግራም አዘጋጅተው። በነገራችን ላይ ሌላ ቤት ነበረ የተዘጋጀው የነበረው ነገር የሆነ ልጅም እያገዛቸው ነበር አይቸው የነበረ ቪዲዮ ላይ። ነገር ግን ያ ቤቱ ስላላማረ ወይም ደግሞ አሪፍ ስላልሆነላቸው ሌላ አዲስ ቤት ቀይረው ነው ይሄንን ፕሮግራም አዘጋጅተውላት እንግዲህ ቤዛን ፒኬ የተከራየው ቤት አለ እና እሱን እንይለት ብሎ ምናምን ነገር ነው የጠራት። እሷ የምታውቀው ታሪክ የለም፣ ግን ድንገት ስትደርስ ስትመጣ እንግዲህ የእሷ ልደት እንደሆነና ትልቅ ሰርፕራይዝ እንደተዘጋጀላት አይታለች ማለት ነው። በዛም በጣም ነው የተዝናናችው። ደስ ያላት ከዛ በላይ ያዝናናት ደስ ያስባላት ነገር ምንድን ነው? በቃ እነሄኖክ እነ ማርክ እነ ቤኪ በቃ አላደለ የሆነ በእነሱ ደስታ እየተጫወቱ ነበር፣ እየሳቁ ነበረ፣ እየተቀላለዱ ነበር። ቀልዳቸው ጨዋታቸው ደስ ይላል። ማርክ ይህንን ጓደኝነቱ ነበር ሊያጡ የነበሩ። ለምን በጣም ተናደውበት ነበረ። ቢራቢሮ የምትባሉ ልጅ ያው ድራሿ ጠፍቷል፣ የት እንደገባቸው አይታወቅም። ያው እንግዲህ በራሷ በት መጣጥሩ ነው ከእሷ ልጅ ጋር መርጫዬ እሷ ነች ብለ ጓደኞቼን በቃሳት ናምን ምናምን ጥላቸው ሄደ ቢሆን፣ ይህንን ፍቅር ነበር ምታጣው፣ ይህንን ደስታ ነበር ምታጣው፣ ይህንን መቀራረብ፣ ይህንን መተሳሰብ ነበር ልታጣው የነበረው። የእውነት ነው የምልህ አንተ ለእሷ ስትል ሁሉንም ጥለህ ልትሄድ ነበርና ከባድ ነበረ በሰአቱ ማለት ነውና፣ ግን ምርጥ ጓደኞች ናቸው። በደስታውም፣ በከፋውም ጊዜ፣ በአጣም ጊዜ፣ በደበረውም ጊዜ ከጎኑ ሳይለዩ እንግዲህ እነ ቤኪና ሄናክ አብረውታሉና ዛሬ ዛሬም በደስታው ቀን እንግዲህ ተገኝተው ቤዛን ሰርፕራይዝ አድርገዋታል። በጣም ደስ ነው የሚለው ቸኮሌቷ። በጣም ደስ የምትል የምታምር ቆንጆ እንድዬ ልጅ ናት። ና ይገባታል ይሄ ደስታ እውነት ለመናገርና። ና መልካም ልደት ይሆንልሽ። ቀሪ ዘመንሽ የተባረከ የተቀደሰ በጣም ደስ የሚል ቆንጆ ቆንጆ ቪዲዮዎችን የምትሰሪበት ቆንጆ ቆንጆ ስኬቶች የሚሳኩልሽ በቃ ህይወትሽ፣ ህልምሽ እውን የሚሆንበት ከማርክ ጋር ደግሞ ረዥም ላይፍ የምትኖሪበት እድሜ እንዲሰጥሽ እንመኝልሻለን። ቤዚ የቸኮሌቷ ሁላችሁም ሀፒ በርዴ ይበሏትና። ና በጣም ደስ የሚል ነገር ነው። ትልቅ መተሳሰብ፣ ትልቅ አንድነትን ማለት አንድን ሰው ለማስደሰት አሁን አስቡት። ልደቱ እኮ የቤዛ ነው፣ ግን ሲያስቡ ሲጨነቁ የነበሩት ጓደኞች ናቸው። መዋደድ እንደዚህ ነው የምር። ቤኪ በተለይ በጣም የተለየ ክብር አለው ለቤዛ የተለየ ፍቅር አለው እና ከዚህ በፊት ምታስታውሳላችሁ፣ በጣም በቃ ደብሮት ነበረ ማርክና እሷ ሲለያዩ፣ ና ግን አብሮ ለአንድ ላይ መምጣታቸው ምናምን በጣም ትልቅ ነገር ነው። ጓደኝነታችሁ ይሄም የእናንተ ውጤት ነው ብዬ ነው የማስበው። አሁን ዛሬ ማርከም ቤዛን ፈገግ እንዲሉ የሆኑበት ምክንያት እናንተ ናችሁ። ትክክል ያልሆነ ውሳኔ ሊወስን ሲል ኖ ይሄማ ትክክል አይደለም ተመለስ፣ ወደ ራስ ብላችሁ ወደ ራሱ እንዲመለስ ያደረጋችሁት እናንተ ናችሁና ቤዛንም መክራችሁ። በተለይ ሄኖክ በጣም ለፍቷል፣ ደክሟል፣ በጣም ጥሯል። የሆነ ሰዓት ላይ በጣም አልቅሷል። በቃ ማርክ የሆነ ቪዲዮ ከወጣበት ጊዜ በኋላ እንዴት አምነዋለሁ መቶ ፐርሰንት ሲል የነበረ ልጅ በድንገት እንግዲህ ያንን ቪዲዮ ሳይ በጣም በጣም በጣም አዝኖ ነበረ በጣም ከፍቶት ነበረ። እምነቴ በላው ብሎ ነበር። በቃ ያመንኩት ከዳኝ እያለ ነበርና በስተ መጨረሻም እንግዲህ ያ ነገር እንደምታውቁት እውነታው ምን እንደሆነ አይታችዋልና ለፍቷል። ለዚህ ፍቅር ብቻ ቤዛንና ማርክና አንድ ለማድረግ ብዙ ነገር ወጣዋል ወርዷልና ቤኪም መጨረሻ ላይም በጣም ብዙ ነገር ትልቅ ነገር ነው ያደረገው። ለማንኛውም ግን ጓደኝነታችሁ በጣም ደስ ይላል፣ መተሳሰባችሁ ደስ ይላል። እኔ እንጃ አላውቅም ማርክና ቤዛ በጣም ረዥም የሆነ ጥሩ የሆነ የተስተካከለ ደስተኛ ህይወት ነው የምመኝላችሁ ማለት ነው። በጣም በቃ ላይፍ ላይ በጣም በቃ የተስተካከለ ነገር እግዚአብሔር እንዲሰጣችሁ ትልቁ ምኞቴ ነውና ጓደኝነት እንደዚህ ነው። በቃ አንድ ጓደኛችሁ ሰዓት ውስጥ ሲገባ ጸጥ ብላችሁ ማየት የለባችሁም። እናንተ ስላላቃጠላችሁ ብቻ ጥግ ይዛችሁ ማየት አለባችሁም። ያ ሰው ወደዛ ጥፋት ሲገባ መክራችሁ መመለስ ማስተካከል ጥሩ ነው። ምክንያቱም አያችሁት፣ ውጤቱ ይሄ ነው የሚሆነው በቃ በጣም ደስ የሚል ነው የሚሆነው። እና ውጤቱ ይሄ ነው ትርፋችን ይሄ ነው የሚሆነው ጓደኞቻችን ጥፋት ከጥፋት ስንታደጋቸው እንግዲህ ከእግዚአብሔር በታች እንግዲህ ውጤታችን ይሄ ነው የሚሆነው ብዬ ነው የማስበው። ና ማርክ እንግዲህ በብዙ ምክንያቶች ተሳስቶ ነበር ያልሆነ ውሳኔ ወስኖ ነው ቤዛንም አስከፍቶ ጓደኞቹንም አስከፍቶ በአጠቃላይ አጠቃላይ የዩቲዩብ ተከታዮቹንም አስከፍቶ የማይሆን ውሳኔ ወስኖ ሊሄድ ነበር ግን ተመልሷል። እና በዛ ጊዜ አንዳንዴ ጥፋ ስታጠፉም ስትመለሱ ብዙ ነገሮች ነው የምትማሩበት። በጣም ብዙ ነገር እሱ ደግሞ ተምሮበታል ብዬ ነው የማስበው። ጓደኛ ማለት ምን ማለት እንደሆነ የጓደኛ ጥቅም ሰዎች ደግሞ አላውቅም ማለት በቃ እሱን መልሰውታል። ባጭሩ ትክክል ያልሆነ ነገር አድርጎ እሱ ያልታየው ነገር ታይቷቸው ተመለስ ብለው የራሳችን የኔ ብለው ማርክን መልሰውታል እና ለሱ ያላቸውን ቦታ በደንብ ያየበት ያወቀበት ነው ብዬ ነው ማስበው። እና በጣም ነው ደስ የምትሉት ትልቅ እየ ፕሮግራም በጣም መአት ሰው የተገኘበት ፕሮግራም ነው የሚመስለው። ድምቀታቸው ራሱ ቤኪም ጨዋታ አዋቂ ነው፣ ሄኖክም ፈታ ያለ ልጅ ነው። ማርክንም እንደምታውቁት ማርክ እንኳን ያን ያህል ብዙ ማውራት የሚወድ ሰው አይነት አይደለም፣ ግን በጣም ያዝናና ሊያስቃል። በነ ቤኪ በነ ሄኖክ እየተዝናኑ እየተሳቀ ነበረ እና እሷ ራሱ ማለት ነው በጣም በቃ ደስተኛ ሆና ነበር። በስማ መድን እንጃ አላውቅም። የሆነ ብዙ ጊዜ ልደቷን አክብራ ልታቅ ትችላለች፣ ግን የዛሬው የተለየ ነው የሚሆንባት ብዬ ነው የማስበው። አንደኛ ደግሞ የወንድ ጓደኛ ኮ ምርጥ ነው። ግን በቃ የሚወዳችሁ ሰው የፍቅረኛችሁ ጓደኞች ሲወዷችሁ ለሴት ልጅ ምን ማለት እንደሆነ በጣም ትልቅ ትልቅ ትርጉም አለው እና ሄኖክም ቤኪም በጣም ነው የሚወዷት ና ቤዝዬም በጣም እድለኛ ነች ብዬ ነው የማስበው። ከነዚህ ግሩፕ ከነዚህ ክሮ መቀላቀልሽ በጣም ደስ የሚል ነገር ነው። ና ትንሽ ተጣልተን ነበረ ብላል ማርክ ከካሜራ ጀርባ ያው ፈትተነዋል ብላል። አንዳንዴ ወደ ካሜራ ሲወጡ መውጣትና መውጣት የሌለባቸው ነገሮች አሉ፣ እነዛን አይታችሁ ነው መልቀቅ ያለባችሁ ብዬ ነው ማስበው። ለምን ሚዲያ ላይ ከተለቀቀ አንዴ ከወጣ አንዴ ፈስ ከተፈሳ ድጋሚ አይ እንትን አይገባም፣ ወይም የተተፋ ምራቅ አይላስ ማለት ልክ እንደዛ ማለት ነው። ያ ደግሞ አንዴ ሚዲያ የያዘው ነገር ደግሞ ብዙ ነገሮች ይባሉበታል፣ እና ከዛ እናንተም ግራ መጋባት ውስጥ ጥሩ ያልሆነ ውሳኔ ወደ መስን ምናምን ልትገቡ ትችላላችሁ፣ እና በውስጥ የሚፈታ ችግር በውስጥ ፈትታችሁ ዛሬ ደስተኛው ናችሁ ስላየናችሁ በጣም ደስ ብሎኛል። ቸኮሌቷ ደግሞ ይገባሻል፣ ከዚህም በላይ የእውነት ነው የምላችሁ። ስጦታ ምና ምናምን የለማለ ቤኪ እኮ ነው እኔን ራሱ በማግኘት ሽድለኝ አለሽ ብሏል። በእውነት እውነትን ነው ልዩ ሰው ነው። በጣም ምርጥ ሰው፣ የአራዳ የወንክ ልጅ በቃ የገባ ጨዋ፣ ታዋቂ ምናምን ነገር ነና በጣም ትለያላችሁ። ሁላችሁም ፈጣሪ ደስታችሁን ያብዛው ከዚህም በላይ እናንተ ተለውጣችሁ አድጋችሁ ከፍ ያለ ደረጃ ደርሳችሁ ለማየት ያብቃን። ያንን ነገር ያችን ቀን በጣም እናፍቃታለሁ በጉጉት። እና ሌላኛው ደግሞ ስለ ቤኪ ካነሱ አይቀር ቤኪና ስምረት በጣም ጠፍተዋል። የሰማሁት አንዳንድ ኢንፎርሜሽን አለ በነገራችን ላይ ስለ ሁለቱ ግን ጠፍተዋል ብቻ። ግን እነሱ ማውራት ከቻሉ ያወሩታል ካልሆነ ደግሞ እኔ የማወራው ነገር ይኖራል ማለት ነው። ለማንኛውም ግን አብራችሁ ስለነበራችሁ ከልብ አመሰግናለሁ። ቤዝዬን ሀፒ በርዝደይ ያላችኋት ውጡ። ሰላማችሁ ይብዛ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁንም አትርሱ። እኔ እንጃ፣ የዛሬው ደስታ ደግሞ ይለያል። እኔ አንድ ሲሆኑ በጣም ነው ደስ የሚለይ፣ እውነት በእውነት ለመናገር ማለት ነው። አንድ ላይ ሲሆኑ ቤኪ ሄኖክ ሄኖክ ራሱ ድምፁ ራሱ ገራሚ ድምፅ ነው ያለው ማርክና ቤዛ ሲገናኙ እንግዲህ የሚያልፈውን ጊዜ ያው አይታችኋል። ና ይመቻችሁ። ከዚህም በላይ እንግዲህ ኑሯችሁ ደግሞ በሰፊው ደግሞ ጥሩ ነገሮችን ይዛችሁ ምትመጡ ያድርጋችሁ እላለው። ቤዝዬ፣ መልካም ልደት በድጋሚ ሀፒ በርዳይ፣ ሀፒ በርዳይ ብያለው። ሰላማችሁ ይብዛ፣ ደናደሩልኝ።